በኢትዮጵያ ዘመናዊ የውትድርና ታሪክ ከተሰሩ አብይ ጥፋቶች አንዱ የብርጋዴር ጄኔራል ታሪኩ አይኔ ግድያ ነበር። የደርግ ስርዓት ማክተም እንደ አንድ ትልቅ ምክንያት ሊነሳ የሚችለው የብርጋዴር ጄኔራል ታሪኩ አይኔ ግድያ ነበር ማለት ማጋነን አይሆንም። ሰማዕቱ ጄኔራል የመፈንቅለ መንግሥት እርሾ የግንባር ስጋ ፍርሃት አልባው ጄኔራል ህልፈታቸው መንግሥት በግራ እጁ ቀኙን ነው የቆረጠው ሌላም ሌላም የተባለላቸው ብርጋዴር ጄኔራል ታሪኩ አይኔ ምን አይነት መኮንን ነበሩ ጄኔራሎቹ በሚል ርዕስ ስለ ግንቦት 8 1981 ዓ ም የጄኔራሎቹ መፈንቅለ መንግሥት ግሩም መጽሐፍ የጻፈው ኢዮባባተ በዚህ መጽሐፍ ገጽ 66 ላይ ስለ ብርጋዴር ጄኔራል ታሪኩ አይኔ ባህሪ እንዲህ ሲል ይገልጻቸዋል። በተፈጥሯቸው ፍርሃት የሚባል ነገር ያልፈጠረባቸውና በወታደራዊ አመራር ብቃታቸው ከፍተኛ ችሎታ የነበራቸው ግሩም አዛዥ ነበሩ ይላቸዋል። ይህ ገለጻ ግን የጀኔራሎቹ መጽሐፍ ደራሲ የኢዮብ አባተ ብቻ አይደለም። ዘኢትዮጵያን ሪቮሉሽን የሚል ዳጎስ ያለ መጽሐፍ የጻፉት ፕሮፌሰር ገብሩ ታረቀም ብርጋዴር ጀነራል ታሪኩ አይኔን በሙያ ፕሮፌሽናል፣ የጦር ባለሙያ፣ ደፋር፣ በራሳቸው የሚተማመኑ ብቁ ጄኔራል ነበሩ ካሉ በኋላ በባህሪያቸውም በራሳቸው የሚተማመኑ ማጎንበስ የማይወዱና ለአለቆቻቸውም ቢሆን የማያደገድጉና የማያጎበድዱ ሲሉ ይገልጿቸዋል። በኤርትራ ውጊያ ላይም ሻዕቢያ እጅግ በጣም የምትፈራቸውና የምታከብራቸው ጀግና መኮንን እንደነበሩና የማይደፈሩና የናቅፋ ጋሻ ተብለው የሚታወቁና በወታደሮቻቸውም የሚወደዱ የሚከበሩ መኮንን እንደነበሩ እንዲህ ገልጸውታል ነበር የሚለው መጽሐፍ ደራሲ ገስጥ ተጫኔም ጄኔራል ታሪኩ ያላመኑበትን ነገር የማይፈጽሙ አልፎ ተርፎም ያለቆቻቸውን ውሳኔ እንኳ ካላመኑበት አላመንኩበትም ብለው ከመናገር ወደ ኋላ የማይሉ የግንባር ስጋ የሆኑ መኮንን እንደነበሩ ይገልጻል። ይናገር ታሪኩ የተሰኘው መጽሐፍን የጻፉት ኮሎኔል ግርማ ጎርፉ በወቅቱ ስለነበረው ስለ ጄኔራል ታሪኩ አይኔ ሁኔታ በዝርዝር ጽፈዋል። ታሪኩ አይኔ እድሜ ዘመናቸውን በረሃ ላይ ሲዋጉ እንደ ኖረውና ህመም ገጥሟቸው ሕክምና መጠየቃቸው እንደ ነውር ስለ ተቆጠረባቸው በጣም እንደ ተበሳጩና በዚህም ተናደው ሌሎቹ መኮንኖች ጉንፋን ሲይዛቸው ራሽያና አውሮፓ እንደሚላኩ እሳቸው ግን ሀገር ውስጥ እንኳን ሕክምና ለማግኘት እንዴት እከላከላለሁ ለመሆኑ መንግስት አለ ወይ ብለው በድፍረት በመጻፍ ለኮሎኔል መንግስቱ ደብዳቤውን እስከ ማቅረብ የደረሱ መኮንን እንደነበሩ ገልጸዋል። የሚገርመውና የሚደንቀው ደግሞ የኢትዮጵያን ጦር በማንቋሸሽና በመሳደብ የሚታወቁት የሻዕቢያ መኮንኖችም ጄኔራል ታሪኩን የሚያነሷቸው በግልባጩ ነው። በወቅቱ የሻዕቢያ ከፍተኛ አዋጊና አመራር የነበረው አሊ ኢብራሂም ስለ ጄኔራል ታሪኩ አይኔ የነበረውን ምልከታ እንዲህ ሲል ኤርትራዊ ጸሐፊ አወት ወልደ ሚካኤል ይገልጸዋል። ጄኔራል ታሪኩ የወያኔ ጦር ከሻዕቢያ የበለጠ አስጊ እንጂ ከበላይ ያሉ አመራሮች እንደሚሉት ተራ ወንበዴ አይደለም ይላል። ይልቁንስ ሻዕቢያ ካለ ወያኔ ድጋፍ ምንም እንዳልሆነ እና የትም እንደማይደርስ የሚቀበለው ባይኖርም በተደጋጋሚ ተናግሯል። በዚህም ሻዕቢያ የጄኔራሉን የጦር ሜዳ አረዳድንና የአመራር ታክቲኩን ያውቅ ስለነበር ጄኔራሉን ይፈራዋል። ሼልፍ ቲዩብ ነን፣ መርጠን አናመሰግንም፣ ለይተንም አንተችም። ይህን አስገራሚ፣ መሳጭ፣ አስቆጪ ጄኔራሉን ገድል የመጨረሻ ቀናት ታሪክ ይዘን ቀርበናል፣ አብራችሁን ቆዩ። በሳህል በረሃ ደቡባዊ ጠርዝ ላይ አፋአበት የምትባል አነስተኛ ከተማ ትገኛለች። በዚህ ከተማ እጅግ ዘመናዊ የጦር መሳሪያዎችን የታጠቀውና በሎጂስቲክስ አቅርቦት የተደራጀው የናደው ዕዝ ጠቅላይ መምሪያ ይገኝ ነበር። የናደው ዕዝ ከተማዋን ለመቀመጫነት የያዘው በበርካታ መንገዶች መጋጠሚያ ላይ ስለነበረች ነው ተብሎ ይታወሳል። በተጨማሪም ከተራሮች ወርዶ ወደ መሬት ውስጥ እየገባ የተጠራቀመ ከፍተኛ የከርሰ ምድር ውሃ ስለነበራት በርካታ የውሃ ጉድጓዶች እየተቆፈሩ የሰራዊቱን የውሃ ፍላጎት ለማሟላት በሚያስችል ሁኔታ ስለነበረች ለሰራዊቱ መቀመጫነት እንደተመረጠች ኮሎኔል መንግስቱ ኃይለ ማርያም በትዝታቸው ውስጥ ገልጸውታል። ናደው ዕዝ በአፋ ቤት ላይ የተቋቋመው እንደ አውሮፓያን አቆጣጠር በ1979 ግድም ነው። ከዚያን ጊዜ ጀምሮ ከከተማዋ እየተወናጨፈ ወደ ናቅፋ በመገስገስ ሻዕቢያን ለማጥፋት የሚቻለውን ሁሉ አድርጓል። በቀይ ኮከብ ዘመቻ ወቅት ከናቅፋ እስከ ሰባት ኪሎ ሜትር ድረስ በሻለቃ ዳዊት ወልደ ጊዮርጊስ አገላለጽ ሁለት ኪሎ ሜትር ድረስ ተጠግቶ የነበረ ቢሆንም ሻዕቢያን ለመደምሰስ አልተቻለውም። በፕሬዝዳንት መንግስቱና በኢሰፓ ዋና ዋና አለቆች ጣልቃ ገብነት ውጊያውን እንዲያቆም እየታዘዘ ለሽንፈት ተዳርጓል። ቢሆንም ሻዕቢያ ከናቅፋ ወርዶ ወደ ደጋማው የኤርትራ ክፍል እንዳይተላለፍ ገትሮ ይዞታል። በናደው ዕዝ ስር ይገኝ የነበረው ሰራዊት ከአምስት ክፍለ ጦር በላይ ይሆናል ወይም ወደ ሃምሳ ሺህ የሚሆን የሰው ኃይል ነበረው ማለት ነው። ምርጥ ምርጥ የጦር መሣሪያዎችን ታጥቋል። የነዳጅና የመለዋወጫ ክምችቱ በጣም ከፍተኛ ነው። በምግብና በሌሎች መሠረታዊ ፍላጎቶችም ይህ ቀረሽ የማይባል እንክብካቤ ይደረግለታል። የእዙ አዛዦች ተለዋውጠዋል። በቀይ ኮከብ ዘመን አዛዥ ሆነው የተሾሙት ጄኔራል ውበቱ ጸጋይ ነበሩ። በ1979 ደግሞ ጄኔራል ታሪኩ ዐይኔ ተሹመውለታል። በ1970ና በ1978 ዓ ምት በኤርትራ ምድር ጠንከር ያለ ውጊያ አልተደረገም። ጄኔራል ታሪኩ ዐይኔ የሻዕቢያ ቅዠት ነበር። ከጄኔራል ታሪኩ አንጻር ቆመው ሲፋለሟቸው የነበሩት የሻዕቢያ አዛዦች በሙሉ የሚናገሩት ተመሳሳይ ነው። ታሪኩ ሻዕቢያን ወጥረው ከመያዛቸው የተነሳ ሻዕቢያ መፈናፈኛ አታ ነበር። ለዚህም ትልቁ ምክንያት ጄኔራል ታሪኩ መሆናቸው የተረዳው የሻዕቢያ ኮማንደር እንደ መፍትሄ ያየው የተከፈለው መሥዋዕትነት ተከፍሎ ጄኔራል ታሪኩን መግደል ወይም ማስገደል ነበር። አወት ወልደ ሚካኤል የተባለው የኤርትራ ጸሐፊ እንደ ጻፈው ጄኔራል ታሪኩን ለመግደል ሻዕቢያ ምን ያህል ብዙ ኦፕሬሽን እንዳደረገችም አስፈረዋታል። የመጨረሻው መጀመሪያ። ሻዕቢያ ካጠመደላቸው ከበርካታ የግድያ ሙከራዎች ተአምር በሚመስል ሁኔታና በድንቅ ወታደራዊ ብቃትና ጀብዱ ያመለጡት ብርጋዴር ጄኔራል ታሪኩ በወቅቱ ከነበሩና እምብዛም ከማይግባቧቸው የሁለተኛው አብዮታዊ ሰራዊት አዛዥ ሜጀር ጄኔራል ረጋሳ ጂማ የአምስት ቀን ፈቃድ ጠይቀው ለሕክምና ወደ አስመራ ቀጥሎም ወደ አዲስ አበባ ይሄዳሉ። ጄኔራል ረጋሳ የፈቀዱላቸው የሕክምና ቀናት አምስት ቀናት ቢሆኑም ታሪኩ በዚህ ቀን አልተመለሱም። ለተጨማሪ ሕክምና አዲስ አበባ መሄዳቸው ተሰምቷል። ይህን የታሪኩን አለመኖር አጋጣሚ ስጠብቅ የነበረችው ሻዕቢያ እንደኛ የቀን አቆጣጠር ህዳር 27 1980፣ ግን ሳይጠበቅ ከባድ የማጥቃት እርምጃ ሰነዘረች። የ15ኛው ክፍለ ዘመን ጦርና የ22ኛው ተራራ ክፍለ ጦር ተዋከቡ። ለሦስት ቀናት በተደረገ ውጊያ በርካቶች ሙትና ቁስለኛ ሆኑ። የየክፍለ ጦሮቹ የመገናኛና የመረጃ መኮንኖች ተማረኩ። ናደው እዝ ላይ ከፍተኛ ወረራ ፈጽማ በመቶዎች የሚቆጠሩ የናደው እዝ ወታደሮች ቆሰሉ፣ ሞቱም። ናደው መሪውን አቶ ተደፈረ። ናደው እዝ ቦታውን ለቆ አፈገፈገ። ለዘመናት ሻዕቢያን በመቅጣት የሚታወቀው ስመገናናውን ናደው ማፈግፈጉ ሲሰማ ኮሎኔል መንግስቱ ኃይለ ማርያም የደህንነት ሹማቸውን ኮሎኔል ተስፋዬ ወልደ ስላሴንና የፖለቲካ መምሪያ ሰዎቻቸውን ይዘው አስመራ ገቡ። ኮሎኔል መንግስቱና ቡድናቸው የናደው እዝ ማፈግፈግ ምክንያት ምን እንደሆነ ለማወቅና እርምትም ተደርጎበት ወደፊት ምን መከናወን እንዳለበት የሚተልም ሰፊ ውይይት ተጀመረ። የናደው ዕዝ አዛዥ ብርጋዴር ጄኔራል ታሪኩ አይኔና የመክት ዕዝ አዛዥ ከበደ ጋሼ የሽንፈቱ ምክንያት ምን እንደሆነ በሰፊው አስረድተው የጥቃቱ ምክንያት እነሱ አለመሆናቸውን አስረዱ። ይህ ጉዳይ ካለቀ በኋላ ብርጋዴር ጄኔራል ታሪኩ አይኔ በአለቆቻቸው ከፍተኛ በደል እንደሚደርስባቸውና በግል ቂም ምክንያት የህክምና ፈቃድ እንኳን ለማግኘት እንዳልቻሉ፣ ለዝውውር በርካታ ጊዜ የጠየቁ ቢሆንም ችላ እንደተባሉ ይህንና መሰል ጉዳዮች ህመም ውስጥ እንደ ጣላቸው ፣ ስለዚህም በጡረታ ወይም ያለ ጡረታ መሰናበት እንደሚፈልጉ ለፕሬዝዳንት መንግስቱ በግልጽ ተናገሩ። ገስት ተጫኔ ነበር በሚለው መጽሐፉ እንደሚገልጸው ጄኔራል ታሪኩ ይህንን ሲያስረዱ የነበረው ከልብ በሚወጣ ቁጣና በርካታ ኃይለ ቃል ባዘለ ቃላት ስለነበር አለቆቻቸው ክፉኛ እንደ ተደናገጡ ይገልጻል። የጻፉት የአቤቱታ ደብዳቤ ላይም ይህ ሁሉ በደልና አድሎ ሲሰራብን መንግሥት አለ ወይ? በማለት ቅሬታቸው እላይ ድረስ እንደሆነ እንደ ገለጹ ይጠቅሳል። ስብሰባው ከሞላ ጎደል በመግባባት መንፈስ እየተካሄደ ሳለ ፕሬዚዳንት መንግስቱ ጥፋቶችን በጄኔራል ታሪኩ አይኔ ላይ ማላከክ ጀመሩ። ጄኔራሉም ለጥፋቱ እኔ ተጠያቂ አይደለውም። እኔ እየተበደልኩ ነው እዚህ ያለሁት ህመም እየተሰማኝ በረሃ ላይ ጥላችሁኝ ተጎድቻለሁ እስከ ዛሬ ዝውውር ስጠይቅ መቼ ፈቀዳችሁልኝ? በማለት በኃይለ ቃል ተናገሯቸው። ከዚህ በኋላ በስብሰባው ላይ መግባባት ጠፋ። በዚህም ምክንያት ሁለቱ አስረጅ ጄኔራሎች ጄኔራል ታሪኩ አይኔ እና ጄኔራል ከበደ ጋሼ እንዲወጡ ተደርጎ ስብሰባው ቀጠለ። ሁኔታው ወደ ራሳቸው እየመጣ እንደሆነ የተረዱት የጄኔራሉ ተቀናቃኞች ብርጋዴር ጄኔራል ታሪኩ አይኔ እኮ የሚንቀው እኛም ብቻ ሳይሆን እርስዎን ጭምር ነው እርሶ ላይም ከፍተኛ ንቀት አለው። እርሶ ለአንድ ቀን በተገኙበት እንኳን እንዲህ ነው የሚንቀዎት በሚል ክስ ተጀምሮ ጀነራሉን በክስ አይነት ይወቅጧቸው ገቡ። ከብዙ ሰዓታት ውይይት በኋላ በሚያሳዝን ሁኔታ ጀነራል ታሪኩ አይኔ እንዲረሸኑ፣ የመክት እዝ አዛዥ የሆኑት ጀነራል ከበደ ጋሼ ደግሞ ማዕረጋቸው ተገፎ እንዲሰናበቱ ርዕሰ ብሔሩን አሳመኗቸው። በማጠቃለያ ላይ ሁለቱ ጄኔራሎች በቁም እስር አስመራ ውስጥ እንዲቆዩ ተወሰነ። በእነሱ ምትክ ጊዜያዊ አዛዦች ለሁለቱ እዞች ተሾሙ። የጄኔራል ታሪኩን ጉዳይ ለማጣራት በሚል ምክንያት በወቅቱ የኤርትራ ክፍለ ሀገር ኢሰፓ አንደኛ ጸሐፊ ጓድ ካሳይ አራጋው የሚመራ ኮሚቴ ተቋቋመ። ኮሚቴው በአፋቤትና በልዩ ልዩ ቦታዎች የተበታተኑ የእዙ ክፍሎችን ካነጋገረ በኋላ የጄኔራል ታሪኩ ጥፋቶችን እንደሚከተለው አስቀመጠ። አንደኛው ተደጋጋሚ ስህተቶችን እየሰሩ ማስተካከያ እንዲያደርጉ ተነግሯቸው እምቢተኛ ሆነው መገኘታቸው፣ ሁለተኛው ለሥነ ሥርዓት የማይገዙና አለቆቻቸውን የሚንቁ መሆናቸው፣ ሦስተኛው በእዛቸው ስር የሚገኙት ዐሥራ አምስተኛና ሀያ ሁለተኛ ክፍለ ጦሮች በጠላት አስገዳጅነት የመከላከያ ስፍራቸውን ሲለቁ በቦታው ተገኝተው ሁኔታው የሚለወጥበትን መንገድ ባለመሻታቸው፣ አራተኛ ሰራዊቱ ከፍተኛ መሥዋዕትነት መክፈል ላይ እያለ እሳቸው በራስ ወዳድነት ስሜት ዝውውር መጠየቃቸው። እነዚህ ከላይ የተዘረዘሩት በተጨማሪ ሌሎች ጥፋቶችም በጄኔራል ታሪኩ ላይ ተላከው ነበር። ከነዚህ ውስጥ ብዙዎች የሚጠቅሱት ለሰራዊቱ የመዝናኛ ክበብ ማሰራታቸውን ነው። ጄኔራል ታሪኩ ክበቡን ያሰሩት ከሀገር መከላከያ ሚኒስቴር በተመደበ በጀት አይደለም፣ በኤርትራ ቆላማ መሬት የተወረሱ የኮንትሮባንድ ዕቃዎችን በመሸጥ በተገኘው ገቢ ነው። ይህም እርምጃ በሰራዊቱ ተደንቆላቸዋል። ፕሬዚዳንት መንግስቱ ግን ሆን ብለው ለጥፋት ያደረጉት እንደሆነ አስመስለው ነው የተረኩት። ሰላሳ ሳንቲም የሚሸጠውን ለስላሳ መጠጥ በአንድ ብር እየቸበቸበ ኪሱን አደለበ በማለት ከሰዋቸዋል። የጄኔራል ታሪኩን ጥፋቶች ለማግነንም ድሮም እንዲህ ሲሰራ ነበር እያሉ ልዩ ልዩ ታሪኮችን ዘርዝረዋል። ለምሳሌ ታሪኩ በትግራይ ወታደራዊ አዛዥ በነበረበት ጊዜ ወያኔ የመቀሌን እስር ቤት ሲወር የወህኒ ቤቱ አዛዥ ለእርዳታ ለመነው። ታሪኩ ግን እኔ የወህኒ ቤት ዘበኛ አይደለሁም በማለት የመለሰ ሰው ነው በማለት ኀጢአቱን ለእርሱ አሸክመውታል። ህወሀት የመቀሌን እስር ቤት ወሮ አንድ ሺህ ያህል እስረኞችን ያስለቀቀበት ዘመቻ አጋአዚ ኦፕሬሽን ይባላል። ኦፕሬሽኑን ያቀናበረውና በተግባር ላይ ያዋለው ሟቹ ጄኔራል ሃየሎም አራያ ነው። በአጠቃላይ ብርጋዴር ጄኔራል ታሪኩ አይኔ ላይ የቀረቡባቸው ክሶች ለአለቆቻቸው አይታዘዙም፣ አለቆቻቸውን ይንቃሉ፣ በዚህ ቀውጢ ወቅት ዝውውር ወይም ስንብት ይጠይቃሉ ሕክምና ከተፈቀደላቸው ቀን ውጪ ሄደዋል። ኃይለኛ ቁጡ ናቸው። ለህመም ሄደው፣ አስራ አምስተኛና ሀያ ሁለተኛ ክፍለ ጦር ጉዳት ደርሶባቸዋል የሚል ነው። የጄኔራል ታሪኩን ጥፋት የመረመረው ኮሚቴ ጄኔራል ታሪኩ የጡረታ መብቱ ተጠብቆለት ከሰራዊቱ በጡረታ እንዲገለል የሚል ውሳኔ ሀሳብ ነበር ያቀረበው። ሆኖም ውሳኔው በፕሬዝዳንቱ ተገለበጠ። በሰራዊቱ ደንብ መሰረት የጦር ፍርድ ቤት ሳይቋቋም ማስረጃ ሳይቀርብ ምስክር ሳይቆጠር ግራቀኝ ክርክር ሳይሰማ በህጉ መሰረት ወታደራዊ ፍርድ ቤት ቀርበው ጉዳያቸው ሳይታይ የእሳቸው እምነት ክህደት ሳይጠየቅ እጅግ ግራ በሆነ ሁኔታ ብርጋዴር ጀነራል ታሪኩ አይኔ እንዲረሸኑ ተወሰነ። አለቆቻቸው በኮሎኔል መንግስቱ ፊት ዳግም ተመልሰው ጉዳያቸውን እንዲያስረዱ አልፈለጉም። አንደ በተ ርእቱና ማንንም እንደማይፈሩ የሚነገርላቸው ብርጋዴር ጄኔራል ታሪኩ አይኔ ዳግም ተመልሰው ውይይቱ ላይ ከመጡ ብዙ ነገሮች እንደሚበላሹ በመገመት ታሪኩ አይኔ በአስቸኳይ ተይዘው እርምጃ እንዲወሰድባቸው ተደረገ። ጥር 26 1980 በአስመራ አቅራቢያ በምትገኘው አዲጓ ዕዳድ በተባለች መንደር ጄኔራል ታሪኩ አይኔና ጄኔራል ከበደ ጋሼ ከወታደሮች ፊት ቀረቡ። ጄኔራል ታሪኩ በራስ መተማመናቸውና እምቢባይነታቸው እስከ ዕለተ ረፍታቸው ነበር። ለሞት በተጠሩበት በዛች ጨለማ ቀን ሲቀርቡ ሙሉ የማዕረግ ልብሳቸውን ለብሰው እንደነበርና እንኳን የሞት ፍርሃት ምንም አይነት ጭንቀት ይታይባቸው እንዳልነበር በወቅቱ ቦታው ላይ የነበሩት ምስክሮች ተናግረዋል። ታሪኩ እንደሚረሸኑ ተነግሯቸው ወደ ግድያ ቦታቸው ሲሄዱ መጀመሪያ እንደ ታቦት የተሳለሟት ብሔራዊ ሰንደቅ ዓላማቸውን ነበር። በሙሉ ወታደራዊ ልብሳቸው ቆመው ሰሩ የተባለ ወንጀል ተነበበላቸው። ታሪኩም በፍጹም ወኔና ድፍረት በተጠቀሰው በአንዱም ወንጀል እጃቸው እንደሌለበትና ለውዲቷ ሀገራቸውና ለሰንደቅ ዓላማቸው እስከ ሞት የታመኑ እንደሆነ ገልጸው ወደፊትም ትውልድና ታሪክ እንደሚፈርድ ተናገሩ። ከ30 ዓመት በላይ በረሃ ከበረሃ እየተንከራተቱና ከጠላት እየተናነቁ የኢትዮጵያ አጥር የሆኑት ብርጋዴር ጀነራል ታሪኩ አይኔ ጠላት ሳይደፍራቸው ባመኑትና ዘብ በቆሙለት በወገናቸው ጥይት ተመተው ወደቁ። ከአስመራ ወጣ ብላ በምትገኘው አዲ ጉዳድ የካቲት 7 1980 ዓ ም ታሪኩ አይኔ ሰራዊቱ ፊት ሲረሸኑ ያዩ በርካታ ወታደሮችና መኮንኖች እንደገለጹት ታሪኩ አይናቸው እስኪከደን ድረስ አይናቸው ከሰንደቅ ዓላማቸው አልተነቀለችም ነበር። የጦሩ አንበሳ ጄኔራል ታሪኩ አይኔ መገደል ዜና ሲሰማ እልልታና ቅሬታ ፈጠረ። ሻዕቢያ እልል አለች፣ ሰርጓ ሰመረላት። የሻዕቢያ መሪ ደርግ ቀኝ እጁን በግራ እጁ ቈረጠ፣ በማለት ሲገልጸው በኢትዮጵያ በኩል ግን በርካታ ወታደራዊ መኮንኖችን እጅግ አስቆጣ! ሻዕቢያ ታሪኩን የሚያህል አጥር ስለተወገደለት ጄኔራል ታሪኩ በተሰዉ በአንድ ወር ጊዜ ውስጥ ናደው ላይ ከፍተኛ የማጥቃት እርምጃ ወሰደ። ከሶስት ቀናት መራር ውጊያ በኋላ የማይታሰብ ሆነ። አፋ ቤት ላይ የናደው እዝ ተናደ። ታሪኩ በተሰው በወሩ ናደውም ተናደ። አፍዓበት ላይ የናደው ጦር መደምሰሱ ብቻ ሳይሆን የመሳሪያ ግምጃ ቤቱ በመያዙ ሻዕቢያ በሚሊዮኖች የሚቆጠር እጅግ በርካታ ዘመናዊ መሳሪያ ባለቤት ሆነች። የኤርትራ ጦርነት ያለቀው የዛኔ ነበር ማለት ይቻላል። ከዛ በኋላ ወደ አስመራ መግባት የጊዜ ጉዳይ ካልሆነ በስተቀር ቀላል ነበር። ኮሎኔል መንግስቱም የሻዕቢያን ጦር መክተው በመያዝ አጥር የነበሩትን ብርጋዴር ጄኔራል ታሪኩ አይኔን እንዲገደሉ መደረጉ ትልቅ ስህተት እንደነበረ ዘግይተው ተረዱት። ታሪኩ ለሕክምና ሄደው በነበረበት ወቅት ጊዜ ጠብቃ ሻዕቢያ ናደው ላይ ጥቃት አድርሳ ጦሩ ለጊዜውም ቢሆን በማፈግፈጉ ታሪኩን ይወቅሱ የነበሩት ወገኖች በሙሉ ታሪኩ በተሰዉ በአንድ ወር ጊዜ ውስጥ ሙሉ ናደውን አስደመሰሱት። ታሪኩ ለዓመታት አስከብረው የነበረውን ናደውን ለአንድ ወር እንኳን ማቆየት አልተቻለም። በታሪኩ ምትክ የተሾሙት ጄኔራል ውበቱ ጸጋዬ የታወቁና ስመ ጥር መኮንኖች አዋጊ ቢሆኑም አብረዋቸው የነበሩት የፖለቲካ ካድሬ ሹመኞች እንዳሰቡት ሊጓዙላቸው አልቻሉም። አልፎ ተርፎም ከአፋ አቤት ብዙ ኪሎ ሜትር ርቆ የሚገኘው መለብሶ ላይ የነበረው የኢትዮጵያ ጦር ደጀንም በሻዕቢያ እጅ ወደቀ። ሐመልማሎ፣ ቀምጭ፣ ውሃ መርሳ፣ ጎልበብ፣ መርሳ ተክላይ ተስፋዬ በር በሙሉ ከኢትዮጵያ ሰራዊት አመለጡ። ይህ ጉዳይ በኢትዮጵያ ሰራዊቱም ላይ ከፍተኛ ቁጣ እንቀሰቀሰ። ስንት ዘመን ሻዕቢያን ወጥሮ የያዛትን ታሪኩን ገለው ናደውን አስደመሰሱት የሚሉ ሮሮዎች በረከቱ። ታሪኩን ይቃወሟቸው የነበሩ መኮንኖች ሳይቀሩ ተገልብጠው ታሪኩ ላይ የተፈጸመ ወንጀል ነው የሚል አቋም ያዙ። ችግር እንኳን ቢገኝ ታሪኩ ማዕረጋቸውን መቀነስ ወይም ጥቂት ጊዜ ማሰር እንጂ እንዴት ታሪኩ ይረሸናሉ የሚለው ብሶት ተስፋፋ። የመፈንቅለ መንግስቱ ሽል እየገፋ መጣ። ጥቂት የማይባሉ ጄኔራሎች የመፈንቅለ መንግስቱ ሴራ ውስጥ እጃቸውን አስገቡ። ግንቦት 8 1981 ዓ ም ላይ የከሸፈውን መፈንቅለ መንግስት አደረጉ። ዳግም ያልታረመው መንግስቱ ኃይለ ማርያም ተጠርጣሪዎቹን ካለፍርድ ረሸናቸው። ሻዕቢያ እና ወያኔ ካለመሪ የሚመራውን ጦር ሞራሉ የደቀቀውን ሰራዊት አጥቅተው ድልን ተቀናጁ። ከጠቀስናቸው ምንጮች ባሻገር በርካታ ዋቢዎችን ተጠቅመናል። አበቃን። ሰላም።